ተኳፈሰ ነው የሚባለው። አይነስ አንችን የማያገባ ተቃጠለነዋ ነ ኪዲን እንዲህማ ሙድ እንዳያሳችሁብኝ አትቀሩም። እሺ አይዳጣ እየበላሽ ስሙ። ደግሞ ብሩኬ ሲመለስ ቃል ገብቶልኛል። ባል ይዞልሽ ሊመለስ እየተናገርሽ እንዲህ። ቆይ፣ ሉላ ምንጠጠሸው አልጠጣውም። ሁሉም ነገር እኮ ልክ አለው። እስከ መቼ ነው ራሱን ምሸውደው? እኔ በቃ አይደክሞኛል። እኔ ነው እንደዚህ የምትናገርኝ? ለስሙ ሚስት ነኝ፣ ለእኔ ግን አባቴ ካለምንም በደሌ የተሰጠኸኝ ቅጣቴ ነህ። ሰማዩን እንኳን እንደ ላይ ትከለክለኛለህ። ቆይ ቆይ ቆይ ቆይ፣ ያልገባኝ ነገርም ምን በሞት ፈልገሽ ነው እንደዚህ የተናጋሽኝ? መመካ ፈልኩ እኮ ቆየሁ። ከኔ ውጭ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት አስር ጊዜ ሞት ይሻለኛል። አንተ ደግሞ በህይወት ደስተኛ ሆነ አታውቅም፣ መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ ከአንቺ አፈቅር ካለው ነው ይመስል አሎችም አላፈቅርም እውነቱን ልንገር ታስቀላኛለህ ሞገስ እንደ ፎከረም አልቀረ ማህሌትን አሸንፏታል ብሩክና ምሳሌም ተሳፍረዋል ቅድስት እና ዳጣ በዳንስ እየቀወጡትም ነበር ማህሌት አሁንም በጭራሽ ሊሸነፍ የማይገባም በማለት እንግዲህ እንዲሁም አሁን ብሩክ ነበረን፣ ማሸካፊያቸው፣ ጠባቂያቸው፣ ሁሉ ነገራቸው እሱ ስለነበረ አሁን ላይ እድሉን ተጠቅም እያንዳንዳቸው ማጥፋት አለብኝ በማለት እንግዲህ የራሷ የሆኑ ሰዎችን እየላከች ሞገስ እና ሌሎቹንም እያስፈለገች ትገኛለች። ብሩክ እንግዲህ ልጁን አሳክመው ወደ ሴ ሲመለስ ከመቃብሩ ላይ ይቆማል እያለች እየደነፋችም ነበር። ዳጣ እኔ በህይወት የሚያስደስተኝ እናቴ ማግኘቴ ነው። ስምሽ እንኳን ማን ነው ስባል በጣም እያፈርኩ እና እየተሰቃየሁ ነው ያለሁት። የራሴን አዲስ ህይወት ልጀምር ብዬ በአቀድኩና በአሰብኩ ቁጥር የቀረብኩት ሰው ሁሉ ወይ ወንድሜ ወይ እህቴ ቢሆንስ የሚለው ጥያቄ ሁሌም ፊት ለፊቴ መቶ ድቅን ይላል በማለት ሀሳቧን ስትናገርም ነበረ። እኔ ማንኝ የሚለው ጥያቄ በጣም ፈተና ፈተናና ፈታኝ ሆኖብኛል። ይህ ነገር ሳይፈታ ደግሞ የራሴን ህይወት መምራትም ማቀድም አልችልም፣ በማለት እንግዲህ እንባዋን እያዘራች ለቅድስት ስትናገርም ነበር። ሞገስም እንግዲህ የታክሲ ሾፌር መስሎ ማህሌትን እና የፍራታን ወደ ኤርፖርት እየወሰዳቸው እያለ ማህሌትም እንግዲህ በጣም ተናዳ ስለነበረ ይቅርታ ጮርኩብህ አይደለም፣ እኔ በጣም አንገብጋቢ እና ወሳኝ ጉዳይ ስላለብኝ ነው አፍጠነውት ያለችው እያለ እንግዲህ እሺ በአቋራጭ መንገድ ወስዳቸው አለው። ማለት በማያውቁት ጎዳና ይዟቸው ሄዶ ነበረ። እነሱ እንግዲህ ያው የማይታወቅ ማንኛውም ሰው ሾፌር ነው ብለው ነበር የገቡት፣ ሞገስ መሆኑን አላወቁም። ከወረደ በኋላ እንግዲህ ይኸው ደርሰሻል፣ ውረጅ ወ ማለት እንግዲህ ይነግራታል። ኤፍራታ ጠርጠረው እና መሰሪው እንግዲህ ይህ ሾፌር ምንም አላማረኝም በማለት አስቀድመዋለ ማሌ ነግረን ነበረ መሃል ላይ ደግሞ አንቺ ደግሞ ዝም ብለሽ ጠርጣራ ነገር ነሽ፣ እንደዚህ መሆን የለብሽም ስትላት ነበረ። ስለዚህ ከወረዳ በኋላ እንግዲህ ባካ ወርደኛ ይህን መኪና ፍተው፣ ክፈተው፣ ቁረጠው፣ ፍለጠው ስትል ነበር እንግዲህ መኪና ውስጥ ሆና ሞገስም ሲሳለቅባት ነበረ። እኔ እኮ ነግሬሽ ነበረ የኔ በቀል አንቺ የምታቅጃቸውን ስሮች እያንዳንዱ ማክሸፍ ነው የሚሆነው። ከዚህም መካከል እንግዲህ ያው አንዱን አሳክቸዋለሁና እኔ ወደ ቄማሁ እንድታሸንፊ አልመክርም አልፈቅድም፣ በማለት እንግዲህ ጉዳዩን አሸንፏታል ማለት ነው። በይ አሁን ሶስት ሰዓት ከሩብ ነው። በረራቸው ደግሞ እንግዲህ ሶስት አራት ሰዓት ላይ ነው። ስለዚህ ሄደው ነው የሚሆነው እና ተሸንፈሻል ይላታል። እንግዲህ ማህሌት በጣም ያዝ ሊቃወስትን ነበረ። ጎዳና ላይ ከወረደች በኋላ ኤፍራታ እንደምንም አድርጋ እህቷን ለማሳከም እንዲሁም ደግሞ ተነስታ ከወደቀችበት ቦታ ነይል ሚድ እያለጫት ነበረ። በዚህ የተነሳ እንግዲህ እንደምንም ተንደፍ አድፋ እንስጣት አለች። ሆኖም እየዛተች ነበር ሄደችው። ከሄደችም በኋላ እንግዲህ ካፌ ከዝና ጋር ተገናኝታ ከስራ ባልደረባ ጋር የለቃውን ማለቃቀስሽን ታቆሜ እና እንደዚህ ያደረጉሽን ሰዎች እያንዳንዳቸው ታበቃያቸው እያለ እንግዲህ ዝና መጠቀም ያለድርጋት እየሞከረ ነው። እሷ ደግሞ ያለምንም ጥርጥር በጣም አምነው እና አምነው ነው ያለችው። እሱ ግን ስለ ማህሌት ግድ አይሰጠውም። ዋናው ነገር ሞገስን ታስወግድለት። በቃ አንቺ እኮ አሁን ላይ ተሸንፈሻል። ስለዚህ የመጀመሪያ ስራሽ የሚሆነው ሞገስን መግደል ስለሆነ እኔ የምልሽና የምልሽን ብቻ ታደርጊያለሽ። ስለዚህ ከባክሽ የምነግርሽን ነገር እያንዳንዱ አድርጌ በማለት ይነግራታል። እሷም እንግዲህ ተመልሳ መጎረር አልቻለችም። ልክ የዝና ቢጤ ማለት ይቻላል እንግዲህ እሷም ዝናም እንደተለመደው እኔ የማደርግሽን እና የምሰጥሽን እንዲሁም የምልሽን ነገር እያንዳንዱ ብቻ ተከታታይ እንጂ ሌላውን አርፈሽ ተቀመጭ፣ ምንም ነገር እንዳታደርጊ እያለ ያዛታል። በዚህም የተነሳ እሷ እንግዲህ ተስማምታለች ሁሉም ነገር ለመወሰን። ሞገስም እንግዲህ ሀሳቡ ስለተሳካለት ብቻውን እንግዲህ መቶ ከተለመደው ቦታ ቁጭ በማለት እንግዲህ ደስታውና ጊዜውን እያጣጠመ ሲገኝ ነበረ። በዚህም የተነሳ እንግዲህ በጣም ተደስቶ ያለ ዳጣና ቅድስትም እንግዲህ እየጨፈሩም ነበር። በሌላ በኩል እንግዲህ ቅውጥ ያለ ሙዚቃ ከፍተው እንደ ልባቸው እየቀጠሉት እና እየቀወጡትም ነበረ። በዚህ የተነሳ እንግዲህ ዳጣ እንዲሁም ቅድስት በጣም ተደስተው እንግዲህ በቃ አለማቸውን ሲቀጩ ነበር ማለት ይቻላል። በዛም ጉዳይ ከጨረሱ በኋላ እስከሚበቃቸው ከደነሱ በኋላ እንግዲህ ቁጭ ብለው የራሳቸውን ነገር ሲማከሩ ነበር። እኔ በቃ አሁን የምመኘው ነገር ነው ደስ የሚለኝ ነገር ምሳሌ ተክመው ከዚህ ቤት ስትመልስ ማየት ነው በማለት መልስ አላታለች። ሆኖም እንግዲህ ዳጣ ይኸው ሄዱ እኮ በቃ እዚህ በኋላ ምንም ችግር የለውም በማለት ነበር የነገረቻት። እሷም አላመነችም እና አይ እኔ በአይኔ ካላየዋት እንደዛ ስትሆን አላምንም ያለችው በጭራሽ። ቢሆንም እንግዲህ እመኝ እያለቻት ነበር እኔ የምልሽ ታዲያ ይህ ሁሉ ነገር እኮ ያደረገው ሞገስ በይረዳ ኑሮ እኮ ዛሬ ወደ ውጭ ሀገር አይሄድም ነበረ ብሩክ በማለት ስነግራት እንዴት አለቻት። ያው እነ ማህሌትም ቀድሞ ታክሲ እያዛቸው ቀደማቸው እና ከዛ ሾፌር መስሎ የሆነ በቃ ውጥመድ ውስጥ ከተታቸው፣ ከዛ የተነሳ ነው እንጂ የተሳካልን ጉዞ አይሳካም ነበር በማለት እንግዲህ ነገረቻት። እንግዲህ ቅድስትን በሁኔታው የተው ተገርማ በቃ ታዲያ ምልሽ ለምን አጠብሾም ብሩክን ማለት ሞገስን ስትላት ዳጣ እንዴ? እኔ ያወቅሽው ሁሉን ነገር እሱንማ አልመኘውም። በዚህ ሁኔታ እኔ አስቤ አላውቅም አለች። ከዛ እንግዲህ ጥያቄዋን በጥያቄ ቅድስት ብድግ አረገች እና ታዲያ ለምን አንቻጠብሽው ሞገስን ትላታለች? ዳጣም ይሄ ነገር ቢሆን ጥሩ ነው፣ ግን ወንድሜ ቢሆንስ አለች። እኔ ማን ነኝ የሚለው ጥያቄ ፈተና ስለሆነብኝ የሆነ ነገር ባሰብኩ ቁጥር ወንድሜ ቢሆንስ የሚለው ጥያቄ ስለሚመጣ ይህን ነገር አላስበውም አለች። እንግዲህ ዳጣም ወደ ሞገስ ከሄደች በኋላ ሎላን እረሳት ወይ ወይስ ምንድን ነው ስትለው በጭራሽ አረሳትም፣ ግን አሁን እዚህ ጋር ደስተኛ ሆን ምንድን ነው ጊዜን እያጣጣምኩ ነው ዝናን ፊት ለፊት እጅ ልፋለን ሆነ ይላል። እንግዲህ ስልክ ደውላ ሲባል ምንሟት አይሰረም ስልኳ፣ ምናልባት ወይ ቆልፎባት ሊሆን ወይ ደግሞ የሆነ ነገር አርጓት ሆና በማለት ሰግቷል ልባታል ብሎ ነው የሚያስበው። በሌላ በኩል እንግዲህ ማህሌት የሆነ ሰው ልጋዬ ተከታተለው ይገኛል። ትእዛዙን ከኔ ጠብቅ፣ ለኔ እያንዳንዱን ነገር አሳውቀኝ ከዛ ይበል ትእዛዝ ስላለ እሱ ይህንን ነገር አድርጌ ሲለኝ አደርጋለሁ በማለት እንዲከታተለው ውሳኔ ሰጥተዋለች። ዝናም ወደ ቤት ከተመለሰ በኋላ ሎላን እንግዲህ እባክህ በቃ ስልኪን ስጠኝ ዝናብ እኮ ሰማይ ራሱን አፈቀኝ ትለዋለች እንግዲህ ሞገስ ማለት ፈልገች ነው አይደለ? ከሱ የተነሳ እኮ እኔ እንቅልፍ አጥቻለሁ ትለዋለች፣ ወይም ይላታል ዝናም እንግዲህ እንደተለመደው እኔ በጣም ስለምወድሽ እስኪ እወዳለሁ አበቅራለሁ ሲላት፣ ዛሬ ግን እኔ አልወድህም በጣም ታስጠላኝ ያለ አልወድህም ነው። ዛሬ በጣም ደፍራ ነበር የተናገረችው። እንግዲህ ሉላ በመጨረሻም እንግዲህ ምን እኔ አይ እየሰማት ነገር ሴታት ነዋል እና ደጋሚ እንድትነግረው ነው ያደረገው። ከዛ ስትመልስለት እንግዲህ በጥፊ ነው የመታት በጥፊ ከመታ በኋላ እንግዲህ እጁን ግድግዳ ጋር እየመታ ነበረ ማለት ይቻላል። በዚህም የተነሳ እንግዲ ሉላ እራሷን ለማጥፋት እንግዲ በረንዳ በረንዳውን እያየች ነው፣ ምናልባት ተወድቃ ይሆን አይታወቅም። ሞገስም ከመጣ በኋላ ምግብ እየበሉ ነበረ። ዳጣም እንግዲህ አንቺን ያገባ ኳፈሰ ነው ይላታል። እንደዛ ነው አይደል ይላል ማለት ነው። ዳጣም እኔንስ ስትለው እንግዲ አንቺን ያገባ በቃ ተቃጠለ ነው ሲላ ትንግሥራዊ ከፋታ ሩክ ሲመለስ እንግዲህ ቃል ገብቶልኛል ዳጣ ብሩክ ይባላለው ትለዋለች ማለት ነው። ሞገስም እንግዲህ እናትሽ እንደምፈልግልች ደግሞ ቃል ገባለሁ ይላል። ፍቅረኛለች ብሎ ሲጠቃት እንግዲህ ሞገስ አሁን ያለችው ዳጣ ስትባል እንግዲህ ታውቀዋለ ብላለች። እንግዲህ ዳጣ ልትናገር ነበር ሚስጥር ረስን በማለ ዝን ማስላታለች። እንግዲህ ሎላም ራሷን ለማጥፋት እየሞከረች ነው። ዝናም እንግዲህ ስለደበደባት ደበደባት ከግድግዳ ጋር በጣም እጁን ሲያጋጭ ነበረ። የዛሬው ድራማ እንግዲህ እዚህ ጋር የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች ሆይ፣ ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ